በኮመንት ማለት ነው ቡዳት የሆኑ ቱቱ በሉ፣ በላጥ። ኦኬ፣ በኮመንት ማለት ነው። አይ ማለት ነው እኮ የኛ ልጅ እኮ እንደዛ አራት ወንዶችን አንበረክካ እንድታይ

እንደስታይ ቆየኝማ ሰኒ ማለት ነው። ናታን ደግሞ የሆነ ሰዓት ናታን የሚባለው ይሄ ቀጭን ልጅ ነው ሰኒ ማለት ነው። የሆነ ሰዓት እንዳይ ዝም ብሎ ድራማቸው ሊያበላሽ ይቆማል፣ ብድግ ብሎ ይቆማል ማለት ነው።

ይቀመጡ ችግር የለም ነው። ማቺ ስለ ተቀመጡ ምን? አንተ እኔ ማንንም እንዲሰማ አልፈልግም። እነሱ ለምን ብሎክ ያደርጋሉ? እኛ ሳናደርግም ነው

ወይ ነገር ብቻ ነው። ማታ ማለት ነው ዋንዴ የምትባል ያረጀች ሴትዮ ቤት ቁጭ ብዬ ማለት ነው። ስለ ዝቅዝቀ እያወሩ ከዛ አየን ላይ ቦለኩኝ። አንቺ ደግሞ የእሷ ቤት ትሄዳለች አንቺ እየጠናበች። ኖኖ እኔ እኮ የሄድኩት ሰሊማ ሀይሜን ዘቀዝቃለሁ ስትል ስለሰማኳት ነው የሄድኩት። ሰሊማ የተኛው ያልሜ ፕሮፋይል የምታረገው አናታ ስ እግዚአብሔርን በይ

ፋፍዬ ፋፍዬ ቪዳ ትውጭ የኔ ውድ ቪዲዮ የወጣሽ ነው። አረ እኔ ፎቶ አይደለም፣ የሌላ ሰው ፎቶ እንደው ፈዘዙባት። እኔ ማር እኔ ጣፋጭ ባይፈዝብሽ ነበር የሚገርመኝ። እናቴ ስንቱን አጋድመሽ ምን

ምላስ ነው። እኛ የተከበረን ሰዎች ነን። ከሞን ዳውን ዳውን ዳውን

ከዚህ ጭጋ ቡሩኬ ፈዞባታል። የፈዙባታል እንደው ለነገሩ ቡሩኬ አላዛርን ነው እያየ ነበረው። እሷ ነው ምን አራዘ ነ ነው ምን አራዘ ነው። ኮተት ነሽ አቡ ምትባል

እንዴት ነች ታይሚዬ? ውድ እንዴት ነች? ውረጅ አንቺ። እነዚህ ወንድ ሴቶች በጣም እየፈለጉት እኮ ነው። እነሱ አሁን እኮ በጣም ወንዶች ውድ ላይ ናቸው። ታይሚ ብቻ ነች ውድ፣ ሌሎች ሁሉም

ስንታ ፈዘዘች እናት። ይሄ ዳጊም እኮ ከዛ በኩል ፈዙዋል ከዛ እኛ ማለት ነው አቡ ኔትወርክ ነው፣ ኔትወርክ ነው ማለት ነው። ካሜራው እስክሪንሾት ላርገዋል። ተመቸኝም ነው የሶስቱን እስክሪንሾት ላርግ ብዬ ነው። ፈዘዙባትኮ

እሱ ደግሞ አዲስ ማሞጣ፣ በእናትህ ይሄ ሰውዬ ደግሞ አዲስ ማሞጣ። አይመሽዬ አታስገቡኝ። ፎቶ ካላነሳችሁ አልገባም። አታነሳችሁ? ነይ ውጭ ያለሽ። ይቅርታ ሲሚ።

ጃሊ እየተሳሰች ነው እኛ አይደለንም ላሞች ሌላ ሰዎች ናቸው። እኛ በጎች ነን እኮ ላም ሌላ ሰው ነው።

ሁላችሁ ከላይ በኩል ከላይ በኩል ብሩኬን አፍዝዛለች እኮ ሌላ ብሩኬን አፍዝዛለች እኮ ባሏን ጋይ እዚ ቦታ ከዚህ ጋር ብሩኬን አፍዝዘዋለች። ፍዝስ አሁን ደግሞ ሶስት

ሶስት ባንዴ እንዴት ደርድር፣ ወይኔ! ሴቶች እስቲ ላሞች ላሞች ይሄን ስታይዋት ት ምን ትሉ ነው ይሆን? ሶስት ባንዴ እንዴት ደርድረ ታፍዝዝ። እናንተ ይሄን እኮ እናንተ ለምናችሁ ለምናቸውሞሞ ሞ ሆኖ ላሞች

ላሞች ይቅርታ፣ ምንም ማረግ አንችልም። እናንተ አምስቱን እንዳይን እየፈዘዘችው የኔ ጡንቡት እየኔ እናንተ ወሬ ስላለ ነው፣ አርባ አምስት ሰዎች ቁጭ ያላችሁ እዚህ ጋር

እኔ እኮ የንግስቴ ነገር ነው እያወራሁት። ስንቱ ከላይ በኩል ብሩኬን አስፈዘዘችው። ወይን የኔ ጠንበለል ሸጋህት ትነጣፋት ነው። ስንቱ እንኳን አንዱን ለምነው ለምነው ሲያጡ እንኳን እሷን አርገው የሚሰድቧት ስንቶቹ፣ አ ለምነው ለምነው ሲያጡ እየገረመኝ እሱ ሳይሆን

እንደ እኔ ገረመኝ፣ እሱ ሳይሆን የአራት አመት ፍቅረኛ ነው የሚለው ቲቶ፣ እሷ ለእሷ ብሎ ነው ሲል ራሱ እኔን በጣም ገርሞኛል። ምን ትላላቸው? እዛ ቦታ የምሬ ነው። ይሄ ፎቶ ማለት ነው ፋፊ ሲ ይሄ ፎቶ ማለት ነው ላክልኝ፣ ሺ በይሞ እናት

እኔ ፈልጋለሁ ገደብ ሰኔ ማለት ነው ሰኔ ማለት ነው፣ እዚች ጋ ማለት ነው። ፎቶ አፍቅረው እንኳን ፎቶ አፍቅረው እንኳን ማያገኙ ስንቶቹ አሉ። እሷ ግን በአካል ፍዝዛ አስደረገች ወይ ምን

ገደል ግቢ። ላሞች ወተት እየጠጡ ነው መሰለኝ። ዘንድሮ ዘጋ። ምን ዛሬ ሙድ ሊዝባቸው ነው። ስንቱን አፈዘዘችው ምንድነው?

ምን ምን ሰማችሁ ደግሞ አሁን ለአሁን ማለት ነው። ገደል ግቡኔ እኮ ሌላ ነገር አይደለም። ስንቱን አፈዘዘችሁ ነው ያልኩት። ሌላ ነገር አይደለም። ንግስቴ እንዳሞግሳት ነው የገባሁት። እናንተ እንደው ምን ጉድ ናችሁ በፈጣሪ።

እናንተ ላሞች ማለት ነው። ውስጥ ላይ ለምናችሁ ለምናችሁ ስታጡ ሀይሚም ውጭቅ ስታደረጓት ሀይሚ በአካል ማለት ነው። ስንቱን አፈዘዛ ለቀቃችሁ እንደው እናንተ ሰዎች ማለት ነው ማን